አይሆንም ምን እያደረግሽ ነው ወንድምሽ የምታደርግልኝ ስራ ካወቀ ለስራችን አደጋሉ ከዚህ በላይ እዚህ መቆየት አልፈልግም ከሉ ብዙ ይሰሯዋሉ ሄራን ለሁሉም ጊዜ አለው ማለት አንቺ መጥናት ነው ለእኔ ሁሉም ጊዜ የለውም ከአንተ ጋር የበከንኩት ያለው እድሜና ጊዜ ነው ስለዚህ በቃኝ ሄራን ልለምንሽ ቲያትሩ ለመድረክ ሊበቃ ቀኑ ተቀናት እድሜ ነው እንዴት በዚህ ሰዓት አልፈልግም ትኛለሽ አየህ አሁንም የምታስበው ስለምታጣው ስራ እንጂ እኔን እያጣኝ እንደሆነ አልታወቀኝም አየህ ራስ ወዳድነትን አየህ የደከምኩት የለፎት ካላሳዘነች ፍቅርሽም በዚህ መንገድ የምትገልጪልኝ ከሆነ ከኔ ስቃይ ደስታ የምታገኝ ከሆነ ራራያሽ

እሱን ቀቅለ ብለው ፍቅር ሌላ ይህ ደግሞ ሌላ። እኔ እንደፈለካችሁ ሴቶች አልጋ ላይና ደረት ላይ የምታስተኛኝ ሴት አይደለሁም፣ ክብር ያለኝ ሴት ነኝ። ፍቅሬ እኮ የእውነት ነው። እውነትም ሆነ ውሸት ለውጥ አያመጣም። ቹቹ ከዚህ በኋላ ብትነካኝ እማዬ ትሙት፣ አለቀምሽ። ስሚኛልሽ፣ እኔ ቹቹ ክብሬን ከማንም ለምኜ አላውቅምሽ። ወይ እጅ ነስቶ ይሰጡኛል፣ አለም እጃችሁን ጠምዝዬ ይቀበላችኋል አደለም። ጉንጮችሽን ከንፈሮችሽን ያለ ከልካይ ይጎርሳቸዋል። ሊያስቆመኝ የሚሞክረውን ረግጬው ገጭቸዋል

ልጁ ነው በቃ። አላስፈላጊ ልህ ውስጥ የከተተኝ አንተ። ለእህት ሲሆን ደረጃ ደረጃ ስትል የነበረው ከኔ ጋር መቀራረብ የፈለግከው ደረጃ ጠፍቶናል። እሱን ስሜት እየተናገርኩት ነው። ደግሞ እህቴ ለኔ ምን ማለት እንደሆነች አልተረዳሽም። እንደዚህ ስብን ሆን በለቀቀ መስመር እህትን ለመጠበቅ አትሞክርም። ያረከውን ነገር ብታቅ፣ ምን እንደምጠላ ባወቅ፣ እሱን የቤተሰብ ቤተሰብ ጉዳይ እናረከው። እኔ እና አንቺ ግን መሀል ሰላም እንዲፈጠር ፈልጋለሁ። በእግርህ ስር መረጋገጫ ያረከውን ሰላም ያፍ መሸፈኛ አታድርግ።

እንግዲህ አሁን የተመለከታችሁት የፍቅር ሰበስክ የተሰኘው የኔ ከሰራሁት አዲስ አዲስ ተከታታይ እንግዲህ የፍቅር ልብ አንጠልጣይ ድራማ ነው። እንግዲህ ከዛ ላይ እንግዲህ ቀንጨባ አድርጌ የክፍል አንድን ነበር ያሳዩችሁ። እንዲሁም ደግሞ የክፍል ሁለትንም ደግሞ በዚህ መልኩ አሳያችኋለሁ ማለት ነው። ውድ ቤተሰቦቼ በጣም በጣም በሚገርም ሁኔታ የምታደርሱኝ ማበረታታትና የምታደርሱኝ አስተያየት በጣም በጣም የሚገርም ነው። ብዙ መሻሻሎችን እያሳየን ከክፍል ወደ ክፍል ከክፍል ወደ ክፍል እናንተን እያዝናናን እያስተ ያስተማረን ደግሞ ተጨባጭ የሆነውን ለውጥ እናመጣለን ብዬ አስባለሁ። ሚዲያው ላይ እንግዲህ ወጣቶችን በተለይ ደግሞ እኔ የርኩበትና እና መንገድ ካያችሁት እንግዲህ አማተር የሆኑ ሰርተው የማያውቁ አዳዲስ ልጆችን ብቃታቸውን ከየቤቱ ከየጓዳው እያወጣን እንግዲህ እያሳየን እንገኛለን ማለት ነው። ጀማሪዎች ናቸው አብዛኞቹ ተማሪዎች ናቸው። እንዲሁም ደግሞ የተወሰኑት ደግሞ የሙያው ፍቅር ያላቸው ከዚህ ቀደም የትም ላይ ታይተው የማይታወቁ በሳል ምቅምቅ ችሎት ያላቸው ልጆች ናቸው ትንሽ ነው ትንሽ ነው ተጨማሪ ነገሮችን ለመጨመር እና ፕሮፌሽናል ወደሆነ መንገድ ከፍ እንዲሉ ጥረት ስናደርግ የነበረው እና ታሪኩም ላይ እንዲሁም ደግሞ የተጠቀምናቸውን እያንዳንዱን ነገሮች እንግዲህ እየተመለከታችሁ ሀሳብ አስተያየቶቻችሁን እየደወላችሁ እንዲሁም ደግሞ ከዚህ ቀደም እንዳጣራላችሁ ከምትልኩልኝ የኔ ግሩፕ አለ እዛ ላይ እንግዲህ ተመልከታችሁ ሀሳብ አስተያየቶቻችሁን እንግዲህ አድርሳችሁኛል። ሶ እንግዲህ አሁንም ይቀጥላል ማለት ነው። እስካሁን የተመለከትነው እንግዲህ እስካሁን ያየነው እስከ ክፍል አራት ያለውን ነበረ። በመቀጠል ደግሞ ከተጨማሪም ደግሞ ክፍል አምስት ክፍል ስድስት እያለ እንግዲህ እስካሁን የያዝሰብነው እስከ አስራ ሁለት ክፍል ይቀጥላል ብለን ነው። በጣም ገንቢ የሆነ አስተያየቶቻችሁን ገንቢ የሆነ ሀሳባችሁን እየሰጣችሁን እስካሁን ትገኛላችሁና፣ ወዳችሁታል። እስኪ ደግሞ የተወሰነውን ክፍል ከክፍል ሁለት ቀን ጨባ አድርጌ ላሳያችሁ ይችላል። ምናልባት ሳሚ ያኔ መኪና ውስጥ ሲያስገባኝ እሱ መኪና ውስጥ ነበር። ምን ልታደርግ የመጣሽ? ልነግርሽ እፈልጋለሁ፣ እዚህ መምጣት አይጠበቅብሽም። ውጪ። እዚህ ላውራሽ አልችልም። ምነው ነገርሽን አሳዳሪዎች እንዳይሰሙ? ምን የምታወሩ አሁን? አትጪ። ከማርኮን ጋር ያላችሁን ግንኙነት ደርሼበታል። እኔ ከአንቺ ጋር መሆን ከማርኮን ጋር ምንም ግንኙነት የለኝም። መኪና ውስጥ የሚያስገባኝ አስገድዶኝ ነው። ምንም ነገር ከሌላችሁ ስልኩን አንሿ።

ሙጅልኝ ማናችሁንም አልፈልግም። ማልፈልግ ሙጅልኝ። ትሰሚኛለሽ አንቺ ስስታ፣ አንቺንም እሱንም ዋጋችሁ ነው የምሰጣችሁሽ። ከእነ ቤትሽ ነው የማፈርስሽ። ገናሽ ስንት ሸጥሽለት። የዛሬ ነው ልክ በሉለት ያን እዚህ ስትመላለሽ ከአንቺ ፍቅር እንዳይዘኝ ፈሩ። ጥሩ አፍቃሪ ለመምሰል አትሞክር፣ ስለአንተ በቂ መረጃ አለን። ሰው ብዙ ያወራል። እነሱ ታያቸው። ማድቤትህንና የማርኮንን ጥጋው መጀመሪያ እናፍርስ፣ ከዛ ኑሮውን ፍላጎትን እንቀይራለን። ስትመላለስ ትመላለስ፣ የተለየ ነገር ያለ መስሏትም። አሁን ለይፍራት አንደውልላት። እስቲ ደውልላት። ጥሩ። ከሄራን ጋር ምንም ግንኙነት የለም። አዎ፣ ስራችንን ከዳር ለማድረስ እየተገናኘን እንሰራለን። የጠየቅኩህን ብቻ መልስልኝ። ከሄራን ጋር የፍቅር ግንኙነት ጀምራችኋል ወይ? እየተገናኘን እንሰራለን አልኩህ እኮ። በቀጥታ ንገረኝ። ፍቅረኛ ነች ወይስ አይደለች? በቃ ነገርኩህ። የፍቅር ግንኙነት የለንም።

ይህ ምርጫ ውስጥ አይገባም ዋናው ልብ ለልብ የመቀራረብ የመዋደድ ደግሞ ከፍሬ ጋር ያለን ነገር እኮ አውቅቷል እኔን እርሳኝ እኔ መቼም ልወድ አልችልም ፊትን ሳይ ሁሌ በተንኮልና በክፋት የጠቆረ ፊት ነው የሚታይ ሞክሪ እኔን ግዴታ መሞከር አለብሽ መውደድ አለብሽ አጠገብሽ ላለው ሰው ስትይ ግዴታ መውደድ አለብሽ አጠገብ ያለውን ነገር በሙሉ አለበለዚያ አቃጥላለሁ ግዴታ ያለሽ አማራጭ እኔ ናኔ መውደድ ብቻ ነው እንዳያችሁት ነው እንግዲህ ይህም ደግሞ ከክፍል ሁለት ላይ እንግዲህ ቀንጨ ባርጌ ያሳያችሁት ነው ማለት ነው። ሶ ውድ ቤተሰቦቼ፣ በተለይ ደግሞ እዚህ ያላችሁ ኦዲየንስ ለምንድን ነው በዚህ ላይ ያልመጣው? ለምን በዚህ ላይ ያልተለቀቀው? በጣም ብዙ ጥያቄዎች ይነሳሉ። እኔ ዋነኛ ያሰብኩት ነገር የሲኒማ ቻናል ብለን እዛ ላይ ለማስተላለፍና አድሬስ ለማድረግ ነበረ ያሰብነው እዛ ላይ ነበር እንዲለቀቅ ያደረግ ነው ሰው ድራማው በዚህ ባለበት መልኩ እንዲቀጥል ያደረግ ነው። በራሱ ቻናል በራሱ ኦዲየንሶች ይዞ እንዲመጣ ነው። እናንተ ወደዛ የምጋብዘው ፊልም አፍቃያ ነው፣ ወደዛ እንዲመጡ ነው። ይሄኛው ብዙ ማህበራዊ ጉዳዮችን የምናነሳሳበት ብዙ ብዙ ርዕሰ ጉዳዮች የሚነሱበት ስለሆነ ነው። ሰ ያኛው ደግሞ ድራማ ብለን በአዲስ በአዲስ መልክ በአዲስ ስራ ብቃታችንን አሳይተን ለመምጣት ነው። እናንተም ደግሞ እየገባችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮዎቹን በመመልከት አሳብ አስተያየቶቻችሁን እንድታሰፍሩ በማሰብ ነው ማለት ነው። ሰው እዛ ላይ እየሄዳችሁ ድራማዎቹን መመልከት ትችላላችሁ ማለት ነው። ሌላው ደግሞ ወደ ዋናው ነገር ይህን ያሰብነው ምንድነው የፊልም አፍቃሪያ ነው። በተለይ ደግሞ እንደዚህ አይነት እምቅ ችሎታ ያላቸውን ልጆች ወደ ሚዲያው ለማምጣት ተደራሽ ለማድረግ ከማሰብ እየመነጨ ነው ማለት ነው። እስኪ ደግሞ ክፍል ሶስት ላይ ደግሞ የተወሰነችውን ክፍል ደግሞ ተመልክተን እንምጣ። ቆይ ፍሬ ምን ይሆን? ኢፍራትን ሰማታለን? እንዴት አን ሹሮ ሽንታ ምን ያለሽ? አረ እባክህ ምንም ሳልል ቹቹ እንዳያራስ ነገርከኝ። እንግዲህ ምንስ ማጣፋ? ይኸውልሽ እቅዳችን ናትሽ ለስራችን ስንል ምንም ነገር እንደምናደርግ መነጋገራችን ናትሽ እንጂ። ይኸውልህ ለማርኩ አንተን የሚያሳጣኝ የትኛውን ስራ ገደል መግባት ይችላል እሺ? ይኸውልሽ ፍሬ ምን? ባሁን ቹቹ ኢፍራትን ከኔ ጋር ሲያት ነርቮ ነው የሚነካው ለዛ ነው በቃ እሺ። ባሁን እንዴት ነበር ንገሪኝ እንጂ የገዛቱን የሚያሳግድ ጨካኝ ብለዋል። ፍሬ በቃሻ፣ እንደዛ ትሚኝ ብለህ ባልል ለውጥ ያመጣል እኮ። ነው እቅዳችን አትርሺ። በሄራ ምክንያት በጣም ብዙ ቢዝነሶች እያመለጡኝ ነው። ሁሉንም ነገር ደግሞ በስሜ ማድረግ አለብኝ። ግን እኮ እህት ናት፣ ፍቅር ይዟታል። ነገ ደግሞ የምትወደው ወንድ ያላትን ንብረት በሙሉ አሳልፋ እንድትሰጥ አልፈልግም። ሴት ልጅ ከወደደች ወደደች ነው ታድያ ለምን በዚህ መንገድ? አይ ኤፍራታ ተጠንቀቅ። ስላለች ደግሞ ሁለታው ወይልኝ። ይሄንን ማንም እንዳይሰማ ብላሻለች። ማድረግ ቢሰሙስ? አላየሽም፣ አልሰማሽ። ይህን ነገር አንድ ሰው አንድ ሰው ቢያቅ፣ እመኚ ከኔ ማንም ሰው ነው የማያስተንሽ። ተግባባል? በጣም እን እንዴት አንቺ ምንም ሳለ ቹቹ እንዳያራስህ ነገርከኝ። እንግዲህ ለስራችን ስል ምንም ነገር እንደምናደርግ መነጋገራችን እንጂ አንተን የሚያሳጣኝ የትኛውን ስራ ገደል መግባት ይችላል? እሺ፣ ልጅ ፍሬ ምን ቹቹ ነው የሚነካው? ለዛ ነው በቃ ነበር በቃሻ እንደዛት ሌላ ባልል ለውጣ መጣ እኮ ነው። እቅዳችንን አትርሺ ብሔራ ምክንያት በጣም ብዙ ቢዝነሶች እያመለጡ ይሆናል። ሁሉንም ነገር ደግሞ በስሜ ማድረግ አለብኝ። ግን እኮ ተናት ልጅ ፍቅር ይዟታል። ነገ ደግሞ የምትወደው ወንድ ያላትን ንብረት በሙሉ አሳልፋ እንድትሰጥ አልፈልግም። ሴት ልጅ ከወደደች ወደደች ነው። እሺ ለማኘ መታንች ምን ያና ለቀልድ ጊዜ የማይተሰፈጅ እንዴት አልናደድ? እኔ እምልሽ፣ ቆይ ለምሩ፣ በተደጋጋሚ ጊዜ ለነዚህ ለማይረቡ ድንጌ ልጆች ዋጋ መትከፍ። በቀጥታ መናገር የፈለግኩን ተናገር። ከነሱ ራስ ላይ ውረድ። ሄራን አንቺ ጋር ነች እንዳለችም ደግሞ አውቃለሁ። ጨረስክ? እህቴ አንቺ ጋር ነሽ። ይኸውልሽ ለነዚህ ለማይረቡ ይሩ ልጆች ስትይ በተደጋጋሚ ውሸትና ስት ውስጥ እየገባሽ ነው። ይፊ ለምን አትወኝም ግን? ይኸውልሽ አሁን የመጣሁት ለቁም ነገር ሄራን ከቤት ሻንጧን ይዘውታለች። ስለዚህ ደግሞ እሷ እስክትመለስ ድረስ አንቺ ወደ ቤት እኔ ጋር መምጣት ይኖርብሻል። እኛ ጋር ተቆጣ ይችላል። እስከዚህ ቀልድ ነው። ይኸውልሽ የምቀልድበት ጊዜ ልኝ ሁሉንም ነገር የማደርገው በጠንቃቄ ነው። ስለዚህ የሚያስፈልግሽን ነገር ግቢና ያዢ። ሌላው ነገር መንገድ ላይ ስንሄድ ምንም ነገር መግዛት እንችላለን። አለ ይደ ነው፣ መብትሽ ነው። በጥልፍልፍ የተሰራ ህይወትሽን ግን እያንዳንዱን አፈርስብሻለሁ።

ማርኮን የሚባል ሴጣን ይሄን አውቁ ሊጠቀምብን እየሞከረ ነው፣ አንዱን መምረጥ አለብን። ቹቹ ከሚሰማ እኔ ባህርነት ይመርጣሉ ለቹ ከእውነታዊ ልቀኔና ስራን አድዷል ነገሩ ማሸሻችን መደበቃችን፣ አንኪ ሁሉ ነገር ማድረግ ስለማፈቅር ነው ኤፊ ኤፊ ምን እያልሽኝ ነው ድን ያፈቅርሃለው። በቃ ከዚህ በኋላ መደበቅ አልችልም። እኔና አንቺ እኮ ማለት እናንተ ምን አብሮ አድርግ ማለት ቤተሰብ እኮ ነን። እሱማ ቤተሰብ ነን፣ ግን ሚያ ያፈቅርሃለው። እየቀለድሽ ነው? እኔ እየቀለድኩ አይደለም። በህይወት ቀልድ አላውቅም። የነገርኩ ከልቤ ነው። ናውድ ምን አለ ዘራ ኑሮ ለምን ነገርኩት? አንዴ ቀንሰው፣ ድምጽ እየቀዳ ነው ቀንሰው። እንግዲህ ክፍል ሶስትን አይተን ተመልሰናል ውድ ቤተሰቦች፣ ክፍል ሶስት ላይ እንግዲህ የተመለከታችሁትን እንግዲህ ይመስላል ማለት ነው። ከክፍል ወደ ክፍል እንግዲህ የማጠብቁት ክስተቶች የማገምቱት እውነቶች እየተፈጸሙበት የሚሄድ ልብ አንጠልጣይ የሆነ ነው። እዛ ላይ የምታያቸው እያንዳንዳቸው ካራክተሮች የራሳቸው ስብዕና፣ የራሳቸው ስቶሪ ባክግራውንድ ኖሯቸው የራሳቸውን ፍላጎትና ሀሳብ ለማስፈጸም በምን መልኩ ይሄዳሉ የሚለውን ነገር ውሳኔዎቻቸው በምን መልኩ ይሆናል የሚለውን ነገር ነበር ስንመለከት የነበረው ማለት ነው። እያንዳንዱ ዱ ሰው የራሱ ፍላጎት እና እንትን አለውና ቤተሰባዊነት፣ ማህበራዊ ጉዳዮች እንዲሁም ደግሞ በጣም ብዙ ብዙ ብዙ ሀሳቦችን እያነሳ እየዳሰሰ የሚሄድ ድራማ ነው ማለት ነው። ዋናውኛው ሀሳባችን እኛ ታርጌት ለማድረግ ያሰብ ነው። እንግዲህ በሰዎች በማህበራዊ በእኛ ዙሪያ ምን ይመጣል፣ ምን ይከሰታል። እንዲሁም ደግሞ በኑሯችን ውስጥ በህይወታችን ውስጥ ብዙ አይነት አጋጣሚዎች አሉ። ትንሽ ስፔስ አድርግ ና የተወሰነ ራ መሆን እያሳየው ብዙ አይነት አጋጣሚዎች አሉ፣ ብዙ ውጣ ውረዶች አሉ፣ ብዙ ብዙ የምናነሳሳቸው ሀሳቦች አሉ። ከዛ ውስጥ የየራሱ የሰውን ስብና አውጥተን ነው እዚህ ላይ እንትን ለማድረግ ያሰብ ነው። በተለይ ደግሞ ቤተሰባዊነትም ሳይለቅ ስለዚህ የገንዘብን ፍቅር የነዋይን መውደድ ምን ያህል ዋጋ እንደሚያስከፍል ቤተሰብን እንደሚጎዳ በሰፊው በሰፊው የምናይበት ነው። እና መታችሁ ይህን ፊልም ብታዩ በእርግጠኝነት ትጠቀማላችሁ። ስለዚህ እዛ እየሄዳችሁ ሰብስክራይብ እያደረጋችሁ ፊልሞቹን ብትመለከቱ በጣም የሚገርም ነው። እኔ ካልጠበቅኩም በአዲስ ነገር ላይ እንደዚህ አይነት እይታንና እንደዚህ አይነት ነገር ላይ ይደርሳል ብዬ በፍጹም አልጠበኩም። እውነት ለመናገር ሰው ግን፣ ያልጠበኩት ነው የሆነው። እውነት ለመናገር ያልጠበኩት ያልጠበኩት ነው የሆነው። በጣም ደስተኛ ነኝ። ከልብ ከልብ አመሰግናለሁ። ሰው በደረቁ አላደርገውና ክፍል አራት ላይ ደግሞ እየተወሰኑ ትዕይንቶችን ተመልክተን እንምጣ

ሻንጣ ሽናዚ የትም ወሮ በላ ጎረምሳ ቤት አልጥልሽም። እሱ የቤተሰብ ጉዳይ ነው የሚመለከት አይመስለኝም። እኔም እኮ የጠየቅኩሽ ስለፈራረሳችሁት ቤተሰብ ነው። አንቺ ነው ወንድምሽ ስለበታተናችሁት ቤተሰብ እንግዲህ እንዳያችሁት ነው፣ ውድ ቤተሰቦች። ክፍል አራት ላይም እንግዲህ እንደዚሁ ልብ አንጠልጣይ የሆነው በጣም ብዙዎችን እያነጋገረ የሚቀጥልበት እና ከክፍል አንድ ጀምሮ የመጡ ከክፍል ሁለት ጀምሮ የመጡ ሀሳቦችን በአንድ የሚቀየሩበት ሁሉ ነገር ከነበረበት የሚገለበጥበት በጣም ብዙ ታሪኮቹ ያልጠበቅ ነው የሚሆንበት ይህ አራተኛ ክፍል ነው ማለት ነው። ይህን አራተኛው ክፍል እንግዲህ ብዙዎች እንግዲህ ያልጠበቁት ነገር አጋጥሟችኋል ና እንዴ እንደዚህ ያልጠበቅን እንዴት አሰብከው ምናም ስትሉ የነበራችሁ ነበራችሁ ና። በጣም ደስተኛ ነኝ። እውነት እውነት ከየ ሀገራቱ ከየ ያላችሁበት ከየቦታው እየደወላችሁ የምሰጡኝ ኮሜንት እና ሀሳብ በጣም ይገርማል። ጭፍን የሆነ አመለካከት ያላቸው አንዳንድ ደግሞ ማለት ነው። ውድ ቤተሰቦች አንዳንድ ነገርና ብጥብጥ የሚወዱ ሁልጊዜ ኔጌቲቭ ሀሳብ ሁልጊዜ ጥላቻና ሰው ሲሰራ ማበረታታት ሲገባ ለመንቆርና የሰውን ውድቀት የሚፈልጉ በጣም በጣም ቀሽም የሆኑ ቀሽም ሀሳብ እና ቀሽም የሆኑ ሰዎች አሉና ለነሱ ጆሮ አንሰጥም። እውነት ለመናገር ማለት ነው፣ ስራዬ ብለው የሰውን ህይወት ለመረበሽ የሰውን እንትን ለማድረግ በጣም የሚደክሙ አሉ። እንግዲህ ሁሉም ሰው ወዳድ ነው ብዬ አላስብም። በጣም እንደ ፊልሙ ላይም እንዳያችሁት ክፉ ሀሳብን ይዘው ብቻ የሚሄዱ የግል ሀሳባቸውን የጥቅልማቸውን ብቻ እንትን የሚሉ አሉ በጣም እና እንደዚህ አይነት ሰዎችን ደግሞ ማለት ነው ጆሮ ጆሯችንን ጆሮ ዳባ ብለን የራሳችንን ሀሳብ የራሳችንን አመለካከቶችን ተደራሽ የምናደርግበት ነው እና ለዛ ጉዳይ አንጨነቅም ማለት ነው። ሶ ስለዚህ ያው ቴክኖሎጂም የራሱን አማራጭ ስላለው ለእንደዚህ አይነት ሰዎች ዳግመኛም እንዳይመጡ ማድረግ ይቻላል ማለት ነው። ሶ ስለዚህ ካሉበት ሀሳብ ከዚህ አይነት ጭፍን አመለካከታቸው ይመለሳሉ ብለን በማሰብ ለጊዜው እየተውነቸው እየሄድን ነው። ስለዚህ ድራማውን ተመልከቱ። ከዚህ በኋላ እንግዲህ እስከ 12 ክፍል ይቀጥላል። አሁን ያለንበት እንግዲህ ኤፒሶድ ዋን እስከ ኤፒሶድ ፎር ድረስ ተለቋል። አይታችሁታል። ስለዚህ የሚደርሱኝ በቴሌግራምም በዋትሳፕም ኮሜንቶች አሉ። እዛ ላይ አሁንም አድርሱኝ፣ የወደዳችሁት እንትን በሉኝ። ሌላው ደግሞ ጊቫዊ አለን። ይህን ፊልም ስትመለከቱ መመልከት ብቻ ሳይሆን እናንተን ደግሞ እየሸለምን ነው የምናደርገው ማለት ነው። ሶ ስለዚህ እናንተም የዚህ የጉዳይ አካል ናችሁ ብዬ አስባለሁ። በመቀጠል ደግሞ ምንድን ነው የታሰበው ነገር፣ በዚህ ድራማ ዙሪያ ምንድን ነው የታሰበው ነገር የሚለውን ነገር ለእናንተ ይዤላችሁ መጣለሁ። በማጠብቁት ልዩ ሽልማት ይዘን እንመጣለን። የፍቅር ሰበዝ የሚቆም አይደለም። በጣም ብዙ ሀሳቦችን እያነሳሳ ይቀጥላል። ስለዚህ ታርጌታችን፣ ግባችን ከፍ ያለ ስለሆነ ወደፊትም እንቀጥላለን ማለት ነው። ተጨባጭ የሆነ ለውጥን እናመጣለን ብዬ አስባለሁ። ሰው ስለዚህ ሱራ ዛበሻ በምን እየሄደ ነው? ለምንድን ነው የጠፋው? ምናምን የምትሉ ካላችሁ እንግዲህ ዋናው ትኩረት አድርገን እየሄድን ያለነው በዚህ በፊልም ጉዳይ ስለሆነ ነው እና የፍቅር ሰበዝን እየገባችሁ ሲኒማ ኢትዮጵያን ሰብስክራይብ አድርጉ። የቻናሉ ስም ሲኒማ ኢትዮጵያ ይባላል። እዛ ላይ ነው የፍቅር ሰበዝ የምታገኙት። የፍቅር ሰበዝ ድራማውን ከታች ኮሜንት መስጫው ላይ አስቀምጠላችኋለሁ እዛ እየሄዳችሁ እንግዲህ ፊልሙን መመልከት ትችላላችሁ። ከታች ኮሜንት መስጫው ላይ ክፍል አንድን፣ ክፍል ሁለትን፣ ክፍል ሶስትን እስከ ክፍል አራት ያሉትን እንግዲህ በተከታታይ እንግዲህ እዛ ላይ ማግኘት ትችላላችሁ ክፍል አንድን እንግዲህ ከታች ባለው ሊንኩን አስቀምጬላችኋለሁ እዛ እየገባችሁ ማየት ትችላላችሁ ማለት ነው ሀሳብ አስተያየቶቻችሁን ደግሞ አድርሱኝ ስለምታበረታቱኝ ከልብ አመሰግናለሁ የሚገርም ነው እኔ በዚህ አጭር ጊዜ ውስጥ አልጠበኩም አልጠበኩም በጣም ሰርፕራይዝ ነው የሆንኩት ለዚህ ደግሞ እናንተን ጎገቤ ጎንበስ ከጉልበቴ ሸብረክ ብዬ አክብሮቴን ለመግለጽ እወዳለሁ ሱራ ዛበሻ ነበርኩኝ እወዳችኋለሁ ባይ